የትምህርት ዘርፉን ለማሳደግና የመማር ማስተማር ሂደቱን ለማስቀጠል መንግስት የትምህርት ተቋማትን ደኅንነት በማረጋገጥ በኩል እየሰራ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። በትምህርት ዘርፉ ውጤት ለማስመዝገብ በእውቀት ላይ የተመሰረተ ግብረ ገብነትን የተላበሰ ትውልድ ማፍራት ላይ መምህራንና ባለድርሻ አካላት መስራት እንደሚገባቸው አሳስበዋል። አዲሱ ተስፋዬ ተጨማሪ አለው። በትምህርት ዘርፉ ላይ የሚታዩ ችግሮችን ለመቅረፍና በክልሉ ያለውን የመማር ማስተማር ተግባር ለማስቀጠል በክልሉ የሚገኙ መምህራንና አመራሮች በባህር ዳር ከተማ ውይይት አካሂደዋል። በክልሉ ለረጅም ጊዜ የቀጥለው የጸጥታ ችግር በትውልዱ የቀጣይ ዕጣ ፈንታ ላይ አሉታዊ ጫና ማሳደሩ የተገለጸ ሲሆን ክልሉ ወደ ሰላም እንዲመጣ በሰላም ግንባታ ዘርፍ የመምህራን ሚና ሊጠናከር እንደሚገባም በውይይቱ ተነስቷል። በውይይቱ የተሳተፉ መምህራን እንደተናገሩት በክልሉ ያለው የመማር ማስተማር ሂደትን ለማስቀጠልና ዘመን ተሻጋሪ ለውጥ ለማስመዝገብ ትምህርት ተቋማትን ማሳደግና መለወጥ እንደሚያስፈልግም ጠቁመዋል። መምህራን ትውልድ የማነጽ ኃላፊነት ያለባቸው እንደመሆኑ መጠን በሀገር ግንባታ ላይ የበ በኩላቸው ሚና እንዲወጡ የመምህራን ጥቅማ ጥቅምና ድጋፍ ሊከበርላቸው እንደሚገባም ጠይቀዋል። መምህሩ ያለው የደረጃ እድገት ውጣውረት ከፍተኛ ነው። ከፍተኛ አገልግሎት ያለው ሆኖ ዝቅተኛ አገልግሎት የሚበልጠዋለን። በቻንስ ደግሞ ትምህርት ያሸሽል። አንድ ጊዜ ያገኘ ያንን እንትን እከታች ያለው ማግኘት አይችል። አማርኛ ቋንቋ አንድ በአስራ ሁለተኛ ክፍል ፈተና ላይ እንደ ሀገር አቀፍ ፈተና አልተሰጠም። ይሄ ምን አይነት ጥናት ተደርጎበት ነው እንዳይሰጥ የተደረገው? በግማሽ ዓመቱ ማጠናቀቂያ ይሰጥ የነበረው የትምህርት ቤት አመራሮች የአቅም ማጎልበቻ ስልጠና ቆመዋል። መሪው ከተመሪው በታች ወይም አቻ እየሆነ ነው ያለው። ይህ አሁን ለምናስበው ትውልድ እንዴት ነው በትምህርት ሊበለጽግ የሚችለው በየትኛው አመራር በውይይቱ የተገኙት በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በክልሉ የተፈጠረው የጸጥታ መደፍረስ የትምህርት ጥራት እንዳይረጋገጥና የትምህርት ዘርፉን ለማሳደግ እክል መፍጠሩን አንስተዋል የሁለት ወረዳ ደቡብ ጎንደር ላይ የሁለት ወረዳ መጻፍ ተቃጥሏል መንገድ ላይ ተቃጥሏል ክብሪት የሚችለው አቃጥለውበታል በዚህ ፈተና ውስጥ ሁነን ነው የትምህርት ጥራቱን ለማሟላ ለማረጋገጥ የምንሰራቸው ስራዎች አሉ። የስራና ተግባር ትምህርቶች ከዚህ ለማውጣት የምንሰራቸው ሙከራዎች አሉ። ጎደሎች አሉ። እነዚህ እየተመካከረ የምንፈታቸው መሆኑና እናንተም የድርሻችሁን ወስዳችሁ በተለይ ግንዛቤ መፍጠር ላይ እንደምትሰሩ ተስፋ አደርጋለሁ ማለት የትምህርት ዘርፉን ለማሻሻል የሚያግዙ የስትራቴጂ አቅጣጫዎችን ተግባራዊ ለማድረግ ትምህርት ቢሮው የዘርፉ ባለሙያዎችን በማሳተፍ የሚሰራ መሆኑን ገልጸዋል። የመጽሐፉ ዝግጅት ጋር ያለውን ምግለት እነዚህ ብትፈትሽ ውሃ ቅም ጋር እነዚህ እነዚህ የምትመጡ በጣም ገንቢ ናቸው። እኛም ቆም ብለን ማሰብ ጎደሎ የለም ብሎ መከራከር አይቻልም። ካለ ቁጭ ብለን የሰሩት ግን የእኛን በእኛ ደረጃዎት የሚለውን የእኛ ምሁራን ናቸው። በአብዛኛው የክልሉ ተወላጆች ምሁራን የሰሩት ካሪኩለም ነው የሰሩት እና ዲዛይን ያደረጉት ነው። ወደ ሩ ብሎ መውሰድ አይቻልም። አሁንም መጽሐፎቹ እየተገመገሙ ነው። ይዘቶቹ እየተገመገሙ ነው። በሆነ ጊዜ ኢንተርቫል አፕዴት እያደረግን መሄድ ስላለበት ይህንን ኮሌጆችና ዩኒቨርሲቲዎቻችን ጋር በጋራ እየሰራ ነው። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የመማር ማስተማር ሂደቱን በቀጣይነት ውጤታማ ለማድረግ የመምህራንን ደኅንነት ከማረጋገጥ ጀምሮ የክልሉን ሰላም ወደ ነበረበት ለመመለስ በርካታ ተግባራት እየተከናወኑ ይገኛሉ ብለዋል። የእኛን አቅጣጫ በተመለከተ መምህራን በአደጋ ባለበት ሁሉ ይግቡ የሚል አቅጣጫ አላስቀመጥም። ያስቀመጥነው ማስተማር በሚቻልበት ቦታ መምህራን ሄደው ያስተምሩ በአጠቃላይ ፍራቻ ትምህርት ቤትን አንከፍትም የሚሉ ረሳነ መምህራን እና መምህራን እንዳይኖሩ ጥንቃቄ ይደረግ። ነገር ግን ደግሞ ችግር ባለበት ቦታ መሞከሪያ ማድረግ መምህራን አይቻልም ልክ አይደለም። ይህን በየደረጃ ያላቸው የፖለቲካ አመራሮች የጸጥታ ሁኔታውን እየገመገማችሁ እያረጋገጣችሁ ሂዱ የሚል አቅጣጫ አስቀምጠናል። በመምህራንና ባለድርሻ አካላት የሚነሱ የጥቅማ ጥቅም ጥያቄዎችን ጨምሮ የሚነሱ የልማትና የመልካም አስተዳደር ጥያቄዎች የክልሉን ነባራዊ ሁኔታ ባገናዘበ መልኩ የሚፈቱ መሆናቸውን ተናግረዋል።